አብርሽ ለምን ወደ ቡታጀራ ሄደ? መጠየቅ ያስፈልጋል። ጠይቁ፣ እኛ ውስጥ አዋቂዎች በደንብ አድርገን እንመልስላቸዋለን ማለት ነው። ሰላም ጤና ይስጥልኝ፣ ውድ ተመልካቾቼ፣ በሚሊዮን የምትከታተሉኝ ተመልካቾች፣ እንግዲህ በመጀመሪያ ላይክ፣ ሼር አርጉልኝ። ይህንን ቪዲዮ እባካችሁ ላይክ እያደረጋችሁ ማለት ነው። እና አብርሽ ለምን ወደ ቡታጀራ ሄደ በትክክል መልስላቸዋለሁ ማለት ነው። ጠይቁ፣ መጠየቅ ያስፈልጋል። አዎ ለመረዳት መጠየቅ ያስፈልጋል። ስትጠይቁ ደግሞ እኛ ውስጥ አዋቂዎች፣ ስለ አብርሽ የምናቅ ሰዎች ያንዳንዱን ነገር በዝርዝር እናስረዳቸዋለን ማለት ነው። ስለዚህ የዛሬው የመጣሁበት ጉዳይ ምንድን ነው? ብዙ ተመልካች አብርሽ ለምን ወደ ቡታጀራ ሄደ የሚለውን ነገር ጥያቄ ፈጥሮበታል ማለት ነው። ስለዚህ እኔ ደግሞ ያው የአብርሽ ጉዳይ ውስጥ አዋቂ ነኝ በተለይ ማለት ነው። እና የተዛባ ነገር አይደለም የምነግራችሁ፣ ትክክለኛ ነገር ነው የምነግራችሁ ማለት ነው። ስለዚህ እኔን ላይክ ማድረግ ግዴታችሁም ጭምር ነው ማለት ነው። አድርጉ። ሰብስክራይብ እያደረጋችሁ ተከታተሉኝ እላቸዋለሁኝ። እንግዲህ አብርሽ ወደ ቡታጀራ የሄደበት ምክንያት እነግራቸዋለሁ። ተንዛዘው አይደል ቆየሁባቸዋል። ያው ብዙ ሰው ቸኩሏል ብዬ አስባለሁ። በጣም ይቅርታ ጠይቃለሁ። እንግዲህ ያው ላፈርጠው ነው፣ በቃ ልናገር ነው። አብርሽ ወደ ቡታጀራ የሄደበት ምክንያት ከነጺጋ ጋር ምን ሊጀምሩ ነው? ከነጺጋ ፍቅር ሊጀምሩ ነው ሳይሆን ሲጀምር፣ ፍቅረኛሞች ናቸው። ሊጋቡ ነው፣ ሊጋቡ ነው ማለት ነው። ስለዚህ ከነዚህ ጋር ሌላ ሕይወት ሊቀጥል ነው ማለት ነው። አብርሽ ያው የምታዩት ይሆናል ማለት ነው። የሮታ የእናንተን ንግስት፣ እንግዲህ ኮንትራቷ አብቅቷል ማለት ነው። በነገራችን ላይ ሮታ የእኛ ንግስት ጥርሴ፣ ምን ጥርሴ የምትሉ ሰዎች ማለት ነው ሲጀመር ሮታ ወደ አብርሽ የመጣችው የተጻፈላትን ልትተውን ነው እንጂ አብርሽን ልታገባ ወይም ደግሞ የአብርሽን ፍቅረኛ ልትሆን አይደለም፣ ከመጀመሪያ ማለት ነው። ግን በግድ እንዳረው በግድ ሮታን ካላገባ በግድ የእኛ ንግስት ብላችሁ የምትሾሙ ሰዎች እናንተ በጭንቅላታችሁ ላይ ሮታን አዝላችሁ መዞር ትችላላችሁ። ግን ሮታ የአብርሽ ንግስት ልትሆን አትችልም። የአብርሽ ንግስት ነፂ ናት። አዎ ስለዚህ ከነዚህ ጋር መጋባት ተጋብተው መኖር ስላለባቸው ድራማውም ደግሞ መቋጨት ስላለበት ነው አብርሽ ወደ ቡታጀራ የገባው ማለት ነው። ከአንድ በትም ደግሞ ትሰሙት አላችሁ ኢቨን ታዩትም አላችሁ በቃ ይሄ ምንም የሚያወዛግብ ነገር አይደለም። እንግዲህ እስከዛ አብርሽ እስከሚነግራችሁ ድረስ እንዳትጨነቁ ብዬ በፍጥነት ለእናንተ ለመንገር ነው የመጣሁት። እኔ ደግሞ ውስጥ አዋቂ ሆኜ አውቄ ዝም ማለት አያስችለኝም። እንዴ፣ እንዴ፣ ለምን ስለዚህ ልንገራችሁ የኔን ተመልካቾች አንድስ፣ ሁለትስ ቢሆን ከምትጨነቁ አብርሽ ለምን ወደ ቡታጀራ ገባ፣ እንዴት ገባ፣ እንዴት ብላችሁ ለምትጨነቁ ሰዎች እንግዲህ አንድ ሁለትም፣ ሶስትም አራትም ኧረ በሚሊየንም አጠፉም ያው የምታዩኝ ብዬ ነው ማለት ነው የምትሰሙ እስከዛ ድረስ ልባችሁ እንዲሁ ጭንቅ ከሚልና ከሚሰቀል ልንገራችሁ ብዬ እኮ ነው። ስለዚህ አብርሽ

ድራማው ሊቋጨ ስለሆነ ከነዚህ ጋር መጋባት ስላለባቸው ነገሮችን ማስተካከል ስላለበት ነው ወደ ቡታጀራ የሄደው። ሲጀመር አብርሽ ቤተሰብ አለው፣ እናት አባት አለው የተከበረ ያንን ሁሉ እያለው ዱባይ ሄዶ ከሮታ ጋር እሽኬሌሌ ምናምን ሊጋባ፣ በቃ ሰርግ ነው ሲባል ቬሎ ሲለበስ እውነት የመሰላችሁ ሁሉ ድራማው አካሄዱ እንደዛ መሄድ ስላለበት ነው እንጂ አይደለም ማለት ነው። ለምን ቤተሰብ አለው እናት አባት አለው የተከበሩ ያው ምርጥ እንቁ የሆኑ ቤተሰቦች አሉት እናት አባት አለው። በዛ ውስጥ ሆኖ አያገባም ወይ አብርሽ ስታስቡት ማለት ነው። ለምን ስደተኛ የመሰለ ዱባይ ቅብጥርሴ እያለ ይጋባል? ስታስቡት፣ አይደለም ግን። ለሮታ የተሰጣትን ትወና ስላበቃ ስለ የትወናው የድራማው አካሄድ መሆን ስላለበት ነው። እዛ ጋር የሆነው ማለት ነው። ስለዚህ ከነጽ ጋ እንግዲህ አሁን ትክክለኛውን ሪያሊቲውን ነገር ታዩታላችሁ ማለት ነው። እስከዛ የተጨነቃችሁ ተመልካቾች መልካም የምስራች ነው ሰምታችኋል ከኔ ብዬ አስባለሁ። እንግዲህ ይህንን ይመስላል እላቸዋለሁ። በተረፈ ያው በመጨረሻም ላስታውሳችሁ እስከ መጨረሻው ታዳምጡኝ አላችሁ ብዬ አስባለሁ። በመጨረሻም ላስታውሳችሁ፣ ግድ የለም ላይክ ሼር ማድረጋችሁን እንዳዘነጉ ሰብስክራይብም አርጉ ማለት ነው። ውስጥ አዋቂ ስለሆንኩ ብዙ ጊዜ ትክክለኛውን ነገር ስለሆነ ማደርሰው ወደ እናንተ ማለት ነው። እና ይህንን ይመስላል ወል እንግዲህ የዛሬው ቆይታችን ይህንን ይመስላል ሮታ። እንግዲህ የእናንተ ንግስት ተያዝላችሁ። ያው ንግስት ንግስት እያላችሁ የዛሬ አመትም እስከ ዛሬ ሁለት አመትም ምዝገራ ዛሬ ሶስት ዓመት መቆየት ትችላላችሁ። መብታችሁ ነው እንግዲህ ማለት ነው። ግን የአብረሽ ንግስት ልትሆን አትችልም። የእናንተ ግን ንግስት መሆን ትችላለች። ያው ንግስት ንግስቴ፣ ንግስቲቱ፣ ንግስት ነሽ እያላችሁ መክረም ትችላላችሁ። ይህንን ይመስላል የተከታተላችሁኝ በጣም አመሰግናለሁ ባይ